ቤዛን ወዳት? እወዳታለሁ ግን፣ እውነታውን ለመናገር እንዳንቺ ማፈቅሮ ሰው የለም። በልብ ላይ ትልቅ ቦታ አለሽ። ያው የኔ ላቱኝ ትችያለሽ፣ ነገር ግን በጣም ነው የምወድሽ አደይ። ዛሬ ባርኮት ቤዛን ወዳትን? በማለት ጠይቀዋለች። ባርኮትም እኔ ቤዛን እወዳታለሁ፣ እውነታው ግን ላንቺ ያለኝ ፍቅር አሁንም እንዳለ ነው ይላታል። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጅሆን ኩኪንግ ቤተሰቦች በአለም ዳርቻ የምትገኙ ነጅሆን ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል ክፍል 66 ይዤላችሁ መጥቻለሁ። አብራችሁ የሚቆየው ዛሬ እንግዲህ አደይ ባርኮትን ምለ ቤዛን ትወዳታለህ ትለዋለች። እወዳት ነበር ይላታል። ነበር ማለትም በማለት ተጠይቀዋለች። በቃ አላውቅም፣ አሁን ምን ማድረግ እንዳለብኝ አላውቅም ይላታል እና ደግሞ በቃ እኔ እራሴ እራስ ወዳድ የሆንኩ ያክል ተሰማኝ። ቤዛን የምትወጣት እኔ አልፈልግም ስላልኩ በንዴት ተነሳስተ አይደለም አይደለ? በማለትም ትጠይቀዋለች። አይደለም ራስ ወዳድ የሆንኩ ያክል ስለተሰማኝ ነው፣ ግን ላንቺ አሁንም ቦታ አለኝ በማለት ይነግራታል። ዴቭም በር ላይ ቆሞ ያዳምጥ ነበር የሰማው ግን የበፊቱን ሳይሆን በኋላ ያላትን ነበረ። ዴቭ እንደሚወዳት እየነገራት ይሰማል። ስለዚህ ዴቭን መረዳት እንዳለባትም እየመከራት ነበር። ዴቭም በጣም ደስ ይለዋል። ፍቅር እንግዲህ ተቀይር ያለው፣ በጣም ይቅርታ ሁላችሁንም ለበደልኳችሁ በማለት እያወራች ነበረ። ፍቅር ከልብሽ ከሆነ ይቅርታ አድርገንልሻል ብለዋትም ነበረ። ፍቅር ግን ከልቧ አልነበረም። እናቷ ከቤት እስከሚወጡ ብቻ ነበረ። አደይም ወደተኛችበት ክፍል እኩለ ሌሊት ላይ በመሄድ አደይ ብላ የለበሰችውን ብርድ ልብስ ትገፋለች። አደይም በድንጋጤ ትነሳለች። እንዴ ፍቅር ምን ሆነሽ ነው በዚህ ሰዓት? ትላታለች። ኧረ ባከሽ ተነሽና አብሲት ጥለሽ እንጀራ ጋግሪ ትላታለች። እና ቀስ ብለሽ መጣራት አትችም? አሁን ደግሞ የመኝታ ሰዓቴ ነው፣ መስሪያዬ አይደለም፣ ውጪ ትላታለች። እኔ እኮ ይቅርታ ስቲ ከልብሽ መስሎኝ ነበረ ትላታለች። አረባክሽ በአንቺ ምክንያት እኔ ከእናቴ ጋር መጣላት አለብኝ? ትላታለች። ውጪልኝ እያለቻት ሲጨቃጨቁ ድንገት ባርኮት ይሰማል። እንዴ ምኑናችሁ ነው በማለትም ይገባል። ፍቅር በዚህ ሰዓት አንቺ ምን ታደርጊያለሽ፣ አደይ ክፍል ይላታል። እኔማ ማ አደይ አብሲት ጥዬ እንጀራ ጋግራለሁ ስትል፣ አሁን ሰዓቱ አይደለም ተኝ እያልኳት ነው ትላለች። የፍቅር ተንኮል አያልቅም። ቤዛም ከለምለም ጋር አፍላፍ ከፍታለች። በጣም አስቸጋሪ ሆናለች። ለምለምም ብዙ ታግሸሻለው። ከዚህ በኋላ ግን በኔና በኤላ መሀል እንዳትገቢ በማለት ብታስጠነቅቃትም ልሰማት አልቻለችም። ዛሬ ደግሞ ምናው የሞቱት እናትና አባቶች እያለች ለምለምን ታናዳታለች። ስለ እናትና አባቴ አንቺ አትነግርኝም በማለትም በጥፌ ትመታታለች። ኤላም ስለሰማ አንቺ ምንድነው የምታወሪው በማለት ስለ እናትና አባቷ ደግሞ እንደዚህ አይወራም እነሱ ቢያንስ ከመቃብር በታች ናቸው በማለት በጥፌ ይላታል። ቤቱን ለቀሽም ውጪ ይላታል። ቤዛ በመናደድ ሻንጣዋን ይዛ ወደነ ባርኮት ቤት እየሄደች ነው። ዴቭ ስለመጣ አሁን ልሄድ ብሎ ባርኮት ይነሳል። እንዲህ እኔ ስመጣ ነው እንዲህ የምትሄደው? ቁጭ በልና አውራ ይለዋል ዴቭ ባርኮትም እሺ፣ አይ እኔ ከአደይ ጋር የምታሳልፉት ጊዜ ካለ ብዬ ነው ይለዋል። ቁጭ ብለውም ወሬያቸውን ቀጥለዋል። ፍቅር ድንገት ትመጣለች። ምን ሆናችሁ ነው ተሰባስባችሁ ቁጭ ያላችሁት? ትላለች በንዴት። አይ እዚህ አንዳንድ ነገር እያወራን ነበር፣ ነይ ቁጭ በይ ይሏታል። አይ እኔ ቁጭ አልልም። አደይ የጀመርኩት ስራ አለእና ጨረሺው ትላለች። እንዴ የት ልትሄጂ ነው ይላታል ባርኮት። እኔ ትላታለኝ ትለዋለች። እኔ ምልሽን ትሰሚያለሽ፣ አሰሚም ትላታለች። ሰማች ሽኮ ይላታል። ፍቅርም ወደ ሊዲያ ክፍል በመሄድ እንዴ ምን ልትሆኝ በዚህ ሰዓት መጣሽ? ትላታለች። አይ ላወራሽ ነበር ትላታለች። ስለ አደይም ያወራሉ። እንዴ የአደይን አባት አገኝሻቸው? በማለትም ትጠይቃታለች። አዎ አገኘኋቸው ትላታለች። ለምን አላዋራሻቸውም? ትላታለች። ምን ማለት ነው? የአደይ አባት እኮ በጣም የሚያስፈሩ ናቸው እንኳን እኔ ብርሃን ራሱ ትፈራቸዋለች ትላታለች። አለች አደይ እኮ አባቷ የመረጡላትን ባል ብታገባ ተገላገልን ነበር በማለትም ትነግራታለች። እኔ የምልሽ ገጠር እኮ ዝም ብለው ይጠልፋሉም እያለች ሊዲያ ታወራታለች። እና ታዲያ አንቺን አልጠለፉሽም? ትላታለች አሁን ሌላ ሳታወሪ ውጭ ልኝ? ትላታለች። ፍቅርም ወደነ ዳይመንድና ኪንጎ ጋር ትሄዳለች። በስርዓትም ታወራችኋለች። እንኳን ደህና መጣችሁ፣ አደይን ደግሞ ተባብራችሁ ስላመጣችኋት አመሰግናለሁ ትለዋለች። እንዴ በሰላም ነው እንደዚህ ጸባይተኛ የሆንሽው? በማለትም ግራ ይገባል። አው እማዬ ስለመጣች አደይን ላረኳት እና ለበደልኳት ይቅርታ እንዳደርግላት እንድታደርግልኝ ጠየቀችኝ። ከአደይ ጋር ታርቀን ሰላም ሆኗል፣ ትላለች። ኪንጎም ደስ ይለዋል። እኔ ምልህ ትለዋለች። አደይ የአደይን አባት እናቴ ማውራት ትፈልጋለች እና ስልኩ የለህም? በማለትም ትጠይቀዋለች። እንዴ እኔ የለኝም ግን ችግር የለውም፣ ፈልጌ አመጣልሻለሁ ይላታል። እሺ በሉ በሚያስፈልጋችሁ ሰዓት ከጎናችሁ ነኝ ትለዋለች። በጣም ግራ ይገባሉ። እንዴ ይች ልጅ እኮ ሰይጣንነቷ ነው የሚያምርባት ይላል ዳይመንድ። በዚያም ወታ ወደነ ባርኮት ቤት እየሄደች ነው፣ ሊሊያም ወደነ ኤላ ቤት እየሄደች መንገድ ላይ ይገናኛሉ። ወዴት ነው? ብቻ ወደ ኤላ ቤት ከሆነ የምትዩው እንደኔ በጥፊ ብለው ያባሮሻል ትላታለች። ሊዱም እነ ኤላ ቤት ከሄደሽ በኋላ የበፊቱ ሥርዓት አለመኖሯ አሁንም ቀጥሏል። ከኤላ ጋር አንዴ ሶፋ ላይ ትወጣለች። የምትሆነው ግራ ይገባታል። ተይባክሽ ቢላትም አትሰማም። በመጨረሻም ከኤላ ጋር ቁጭ ብላ ስለለምለም ታወራለች። ስለለምለም መጥፎ ቃል ስለተናገረች ኤላ በጥፊ ብሎ ውጭልኝ ከዚህ ቤት ይላታል። ባርኮትም ከአደይ ጋር ያወራል። አደይ ቤዛ እመጣለሁ አለች። እዚህ ምንም ነገር ብታስቀይምሽ ለእኔ ንገሪኝ ይላታል። አይ ችግር የለውም ትለዋለች። በዚህን ጊዜ እያወሩ ድንገት ትመጣለች። እንዴት ከእሷ ጋር ትሆናለህ? በማለትም ትጫውበታለች ጭራሽ ከሰራተኛ ጋር ስትለው በጥፊ ይላታል። ቤዛ ከሁሉም በጥፊ ከኤላም ምንድን ነው በማለት ግራ ገብቷት ክፍሏ ትሄዳለች። ደረጃ ላይም ዴቭ ቁጭ ብሎ ታገኘዋለች። ፍቅር ዴቭ እንዴነህ? በማለትም ወሬዋን ቀጥላለች። እኔኮ በጣም ነው የምወደህ ደግሞ አሁንኮ ተቀይሬያለሁ አደይንም ይቅርታልኩ ትለዋለች። እንዴ ደስ ይላል በጣም ይላታል። ግን እኮ ከራሴ ያስበልጬ እወድሃለሁ ትለዋለች። መውደድ ማለት እኮ እኔ እኔን ስለወደድሽኝ እኔ ደስ ብሎኝ እንድኖር መፍቀድ የሰውን ደስታ ማየት ነው ይላታል። ጥሩ መሆን ደግሞ ለሰው ብለሽ አይደለም ጥሩነት ለራስሽ ነው ይላታል። እኔ ልንገርሽ አደይን እወዳታለሁ ከአደይ ብለይ እንኳን መቼም ቢሆን ከአንቺ ጋር መኖር አልችልም በማለት ይነግራታል ቤዛብ ተቆጥታ ቁጭ ብላለች ይቅርታ ይላታል ባርኮት እኔኮ፣ ድንገት መተሽ እንደገና ደግሞ ያልሆነ ስለ አደይ እና ስለኔ የሌለ ነገር ስታወሪ ስለተናደድኩ ስሜታዊ ሆኜ ነው ይላታል አይ ችግር የለውም እኔ ዛሬ ሁሉም በጥፊ ይለኛል ለምንድን ነው ትለዋለች እንዴ ደግሞ እነ ኤላ ምን አደረጉሽ ነገ እሄዳለሁ አወራቸዋለሁ ይላታል አይ እነሱን ሄደ እንዳታወራ ትለዋለች ኤላም እኔ ጉዳይ ስላለኝ ሊሄድ ነው እያላት ነው እኔ ከሄድሽ አብረን እንሄድ ይላታል ለምለምም እኔም ይሄድ አልችልም እኔም የፍርድ ቤት ጉዳይ አለኝ ትለዋለች ግን እንዳትቆይ ቶሎ መመለስ አለብህ ትለዋለች። ችግር የለውም እንዲህ መመለሳለሁ ይላታል። ውድ ቤተሰቦቼ የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሆኑ። በቀጣይ ክፍል እስከምንገናኝ መልካም ጊዜ ባይ።